የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ጠቅላይ ሚኒስትሩ የሚቀርብባቸውን የዘር ማጥፋት ወንጀል በተመለከተ ራሳቸው ምላሽ ይስጡ ሲሉ ተናገሩ። ጌታቸው ረዳ ከአልጀዚራ ሄድ ቱ ሄድ ጋር ያደረጉት ቆይታ በሰፊው እያነጋገረ ነው። የመከላከያ ሰራዊት ለፋኖ ደርስ ነበር ያሉ የጦር መሳሪያ መያዙን አስታወቀ። ሸኔ እያለ የሚጠራው ኃይል ላይ እርምጃ መወሰዱን አክለዋል። ጤና ይስጥልኝ፣ አዲስ ማለዳ ተከታዮች፣ ያስተዋወቅናቸውን ጉዳዮች ጨምሮ ሌሎች ዘገባዎችንም አካተናል። አብረን ቆዩ።

የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ጠቅላይ ሚኒስትሩ የሚቀርብባቸውን የዘር ማጥፋት ወንጀል በተመለከተ ራሳቸው ምላሽ ይስጡ ሲሉ ተናገሩ። ጌታቸው ረዳ ከሳምንት በፊት ከአልጀዚራ ጋር ያደረጉት ቆይታ በትናንትና ሁለት ተሰራጭቷል። ይህ ቃለ መጠይቃቸውም እጅግ አነጋጋሪ ሆኗል። አነጋጋሪ ያደረገው ደግሞ በትግራይ ህዝብ ላይ ተፈጽሟል የሚሉትን የዘር ማጥፋት ወንጀል በተመለከተ የቀረበላቸውን ጥያቄ በሰጡት ምላሽ ነው። ጠያቂው መህዲ ሐሰን ጌታቸው ረዳ ከአራት ዓመታት በፊት እንደ አውሮፓውያን አቆጣጠር በ2021 ያደረጉትን ንግግር በመ ቀስ ጥያቄውን ያስከትላል። ጌታቸው በወቅቱ እንዲህ ብለው ነበር። ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ የዘር ማጥፋት ወንጀል ፈጽመዋል። እናም ዛሬ ላይ ሆነው በዚህ አቋሙ እንደ ጸኑ ነውት ወይ የሚል ጥያቄ ይሰነዝራል። ጌታቸው ሲመልሱ እንዲህ ይላሉ። ለድርጊቶቹ ምንም አይነት ተቀጥያ ስም ይሰጣቸው፣ በትግራይ የጦር ወንጀሎች ተፈጽመዋል። ጌታቸው እንዲህ ምላሻቸውን በሚጀምሩበት ወቅት ታዲያ ማሃዲ ጣልቃ ይገባና አብይ አህመድ ጄኖሳይድ ወይም የዘር ማጥፋት ወንጀል ፈጽመዋል ወይ ሲል ቀጥተኛ ጥያቄ ጥያቄ አቅርበዋል። ጌታቸውም እንደ ህግ ባለሙያ ስነግርህ እከሌ ይህንንና ያንን ፈጽሞ አላልልም ነገር ግን በትግራይ ወንጀል ተፈጽሟል ሲሉ፣ አሁንም ጋዜጠኛው ቆይ ቆይ ቆይ ሲል ያቋርጣቸዋል። እርስዎም የህግ ባለሙያ ኖት አይደለም? አሁንኝ ታዲያ በ2001 አብይ አህመድ ጄኖሳይድ ፈጽሟል ብሎ ሲሆነ ችሉ የህግ ባለሙያ አልነበሩም እንዴ በማለት ይጠይቃቸዋል። እርሳቸውም ይመልሳሉ፣ አዎ በዚያ ወቅት የህግ ባለሙያ ነበርኩ፣ ግን ያንን ያልኩት በግጭት ሙቀት ውስጥ ሁኜ ነው ሲሉም ጠቅላይ ሚኒስትሩን ለመከላከል ሲሞክሩ አሁንም አልቀይ ገባና በትግራይ ህዝብ ላይ የዘር ማጥፋት ወንጀል ተፈጽሟል ወይስ አልተፈጸመም ሲል ዳግም ቀጥተኛ ጥያቄውን ያነሳል። ጌታቸውም ይመልሳሉ፣ በትግራይ ህዝብ ላይ የዘር ማጥፋት ተፈጽሟል ብያምናለው። ስለዚህ የዘር ማጥፋቱ በአብይ አምር ነው አይደለም የተፈጸመው ሲል በአናቱ ጥያቄውን ያከታትላል። ጌታቸውም ይቀጥላሉ፣ እንግዲህ አሁን ላይ እኔ ለምናገራቸው ቃላት ኃላፊነት መውሰድ አለብኝ። እንዴ ያኔ ሲናገሩ ኃላፊነት ወስዶ አልነበረም ማለት ነው? እኔ አሁንም ቢሆን ጄኖሳይድ ተፈጽሟል በሚለው አቋሚ እንደጸናው ነው። ቆይ ቆይ ቆይ ግራ እያጋቡኝ ነው ይህን ለሚከታተሉ ታዳሚዎች ግልጽ ለማድረግ አሁንም ቢሆን የዘር ማጥፋት ወንጀል ተፈጽሟል ብለው ያምናሉ? ሲል ይጠይቃል። አክሎም የዘር ፍጅቱ መፈጸሙን ያምናሉ ነገር ግን እርሳቸው ማለትም አብይ አህመድ አልፈጸሙትም ነው የሚሉ ስለዚህ የዘር ፍጅቱ በራሱ የተከሰተ ነው እያሉ ነው አይደለም እኔ እያልኩ ያለሁት ብዙ ተዋናያን ነበሩ ሲሉ ለመሟገስ ሲሞክሩ ስለዚህ ጠቅላይ ሚኒስትሩ አንደኛ ተዋናይ ነበሩ ማለት ነው አይደለ ሲል ይጠይቃቸዋል እንዴ እንደዛ ካልክማ በትግራይ የታወጀውን ጦርነት የተመራው እኮ በራሳቸው በጠቅላይ ሚኒስትር አብይ አህመድ ነበር ስለዚህ የዘር ማጥፋት ወንጀሉን የመሩት እርሳቸው ናቸው ማለት ነው ጥያቄውን እያጎረፈው ነው ይኸውልህ እንዲህ በተና

እንዴ አለብን እንጂ እዚህ የጋበዝነው እኮ እሱን እንዲያሳዩን ነው፣ ሲል አጥብቆ ይሞግታቸዋል። የአዳራሹ ታዳሚም በሳቅ ያጅባቸዋል። ጠቅላይ ሚኒስትሩ ጦርነቱን መርተውታል፣ ነገር ግን ይህንን ክስ በተመለከተ ራሳቸው በአደባባይ የሚሆን ችሎት ላይ እንዲከላከሉ እድል መስጠቱን መርጣለሁ፣ ሲሉም በምስራቅ አፍሪካ ጉዳዮች የሚያማክሯቸውን ጠቅላይ ሚኒስትር ለመከላከል ሞክረዋል። ጌታቸው ቀጥለዋል። ጠቅላይ ሚኒስትር ሆነው ከመመረጣቸው በፊት የቅርብ ጓደኛ ነበሩ፣ ሲሉም አሁንም ዳግም ያቋርጣቸዋል። ጠቅላይ ሚኒስትሩን ይጠሏቸዋል። አልኮ ዘር አጥፊ ናቸው ሲሉ ወንጅሏቸዋል እኮ ሲል ዳግም ይሞግታቸዋል። ጌታቸውም ያቺ የተለመደች ስስ ፈገግታቸውን እያሳዩ እሱን ብልም ጓደኛ መሆናችን አይፈቀውም ሲሉ ተደምጠዋል። ጌታቸው የንግግራቸው ታዲያ በማህበራዊ መገናኛ ዘዴዎች እጅግ የመወያያ አጀንዳ ሆኗል፣ ለኳሽ ጉዳዮችን ጭሯል። በእርግጥ እንዲህ በአልጀዚራ ሄርትሄድ መሰናዶ ላይ ስማቸው ከዘር ማጥፋት ጋር የተነሳው ዐቢይ አሊያም መንግስታቸው ምን አይነት ምላሽ ይሰጣሉ የሚለው እንደተጠበቀ ሆኖ እርሳቸው ግን የዘር ማጥፋት ወንጀል ተፈጽሟል በሚ እንደማይስማሙ ደጋግሞ ገልጸዋል። ለአብነትም በተያዙ አመት በነበራቸው የፓርላማ ውሎ ትግራይ ውስጥ የደረሰው ውድመት ወለጋ ከደረሰው ጋር አይተካከልም ሲሉ ተናግረው ነበር። ቃል በቃል የሚጋነን አይደለም ማለታቸው አይዘነጋም። አብሳውንድ እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። በህዝበ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንፃር ሲታይ በጣም ትንሽ ነው። እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ ሶስት ሳምንት ተዋጋን። መቀሌ ያዝን፣ ስምንት ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ? ተዋግተን ደግሞ መለስ ናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። ሶስተኛ ዙር አጠቁን፣ ሁለት ሶስት ሳምንት አዲጋ ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣል። በድምሩ በትግራይ ሚድሮስ የነበረው ውጊያ ቢበዛ የሁለት ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁልጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም። ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለውን ቢቆጠር ያል ያክል ይችላል። ወደ ሌላኛው ጉዳይ አለፍን የመከላከያ ሰራዊት ለፋኖ ደርስ ነበር ያለውን የጦር መሳሪያ መያዙን አስታወቀን። በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ጽንፈኛ ሲል ለጠራው የፋኖ ኃይል ደርስ የነበረው የጦር መሳሪያም ስንት እንደሆነ ካልገለጣቸው ጠርጣሪዎች ጋር በቁጥር ስር መዋሉን የሬጅመንት አዛዥ ሻለቃ መሪ ገብሩ ተናግረዋል። ጠርጣሪዎችን በቁጥር ስር መዋል የተቻለው ህብረተሰቡ ባደረሰው ጥቆማ መሰረት ነውም ብለዋል። መከላከያውም በኢትዮጵያ በተለያዩ አካባቢዎች ሰላማዊ ሰዎች ተገደሉ፣ ጽንፈኞች ተማረኩ፣ የጦር መሳሪያዎች ተያዙ፣ አሸባሪዎች ተደመሰሱ የሚሉ ዜናዎች አሁንም ተበራክተው መውጣታቸውን ቀጥለዋል። እዚህ ማኝ የሚሆነው የሀገር መከላከያ ሰራዊት በየዕለቱ የሚያወጣቸው መረጃዎች ሲሆኑ ለአብነት በትናንትናው ዕለት በምዕራብ ወለጋ ዞን ወሰድኩት ያለው እርምጃ ይጠቀሳል። በኦሮሚያ ክልል በምዕራብ ወለጋ ዞን በጭ ወረቆሳ ወረዳ በመንቀሳቀስ ህዝብን ሲዘርፉና ሲያግቱ ነበር ባላቸው ሸኔዎች ሲል በጠራቸው ታጣቂዎች ላይ ሰብዓዊና ቁሳዊ ኪሳራ ማድረሱን የጉባ ክፍለ ጦር ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌተና ኮሎኔል መሐመድ ኢብራሂም ገልጸዋል። ክፍለ ጦሩ ዘራፊው ሲል በፈረጀው የሸኔ ታጣቂ ቡድን ላይ ወስጄዋለሁ ባለው ወታደር ዘመቻ በመግለጫው አገላለጽ ባሳረፈው ምት አስራ ሰባት ታጣቂዎች ተገድለዋል፣ መሳሪያና ተተኳሽ በቁጥጥር ስር ውሏል ብለዋል። በተመሳሳይ በዚያው የኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን በአቢዳንጎሮ ወረዳ በጉርቴ ውባንቺ ቀበሌ ሲንቀሳቀስ ነበር ባለውና ጽንፈኛ ሲል በጠራው ቡድን ላይ እርምጃ መውሰዱን የአድዋ ክፍለ ጦር አስታውቋል። በምዕራብ እዝ የአድዋ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌትናል ኮሎኔል አሜሪካው መሰረት ይህ ዘራፊ ሲሉም የሰየሙት ቡድን የህዝብን ሰላም ለማወቅ ሲንቀሳቀስ ከኅብረተሰቡ በደረሰን ጥቆማ መሰረት እርምጃ እርምጃ መውሰድ ችለናል ብለዋል። 19 የቡድኑ አባላት ላይ እርምጃ መወሰዱን የገለጹት ምክትል አዛዡ የቡድን መሳሪያ፣ የተለያየ ቁሳቁስና የወገብ ትጥቆች መማረካቸውን ገልጸዋል። የቀድሞ የፌዴራል ፖሊስ ምክትል ኮሚሽነር የአሁኑ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ዘላለ መንግስቴ ህዝቡ ገብቶበታል ካሉት የሰላም እጦት ሰራዊቱ ማላቀቅ እንዳለበት ተናገሩ። ኮሚሽነሩ በውስጣችን ያሉ ከፋፋይና ኃላፊነት የሚያጎድፉ አሰራሮችን በማስወገድ እንዲሁም ሙያዊ ኃላፊነትን ማዕረግን ያከበረ አሰራርን በመተግበር ህዝባችን ከገባበት ሰላም እጦት ማላቀቅ ወቅታዊ ሰራዊታችን የአርበኝነት መገለጫ ሊሆን ይገባል ብለዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለባህርዳር እና ጎንደር ቀጠና ፖሊስ አመራሮችና አባላት ከዳር 10 እስከ ዳር 15 ቀን 2018 ዓ.ም ድረስ ሰጥ የቆየው የጂኦ ስትራቴጂካዊና የአቅም ግንባታ ስልጠና በተጠናቀቀበት ወቅት ነው ኮሚሽነሩ ይህን የተናገሩት። ኮሚሽነር ዘላለም መንግስቴ ውስጣዊ ባንዳዎችን ብቻም ሳይሆን ውጫዊ ባዳዎችን ማጽዳት ያስፈልጋል። በጠላት የውሸት ሴራ ሳንጠለፍ በያዝነው ዓላማና አላማና ራዕይ መጽናት እንደሚገባም አብራርተዋል። ኩረትን ከሚሰርቁ፣ ኃይልን ከሚበትኑ፣ ጠላት ተጋላጭ ከሚያደርጉና ሰላምን ከሚያውኩ አሰራሮች መራቅ ለሙያችን ተገዥ በመሆን ህዝብን ማገልገል ይገባል ሲሉም አጽንኦት ሰጥተው አሳስበዋል። ክትል ኮሚሽነር ታደሳ እያሌው የአ አማራ ክልል ፖሊስ ዋና ጠቅላይ መምሪያ ወንጀል ምርመራ ጠቅላይ መምሪያ አዛዥ በበኩላቸው የክልሉን ህዝብ ሰላም ወደነበረበት ለመመለስ ቆራጥና ጠንካራ የሆነ ሰራዊትን በመፍጠር የተጀመረውን የህግ ማስከበር ስራ አጠናክረው ማስቀጠል ይገባል ብለዋል። የጎንደር ቀጠና ስልጠናን የመሩት ረዳት ኮሚሽነር አያልነ ተስፌ፣ ምክትል ኮሚሽነር እና የአሳደርና ልማት ጠቅላይ መምሪያ አዛዥ በበኩላቸው አሁን ላይ በክልሉ አለ ላሉት አንጻራዊ የሰላም መደበኛ እና አድማ መከላከል ፖሊስ ከመከላከያ ሰራዊት ጋር በመሆን ቀላል የማይባል ዋጋ መክፈሉን አመልክተዋል። እንደ ረዳት ኮሚሽነር አያልነ ገለጻ ሰርተነዋል ባሉት ስራ ሳይኩራሩ በቀጣይ የላቀ ግዳጃችን በመወጣት የጠላትን እንቅስቃሴ በማክሸፍና የተሟላ ሰላም የማስፈን ተልዕኮ በብቃት መወጣት አለብን ብለዋል። ሳቱ መረጃዎች በዚሁ ተቋጭተዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልን።